እስኪ አሁን ደግሞ ወደ አፍሪካ እንመለስ። እስኪ በአፍሪካ አህጉራችን የተፈጠረ አንድ ነገር እኔ በአፍሪካ ማዳጋስካር የምትባል ሀገር አለች አይደለ? ከዚህ ልጀምራላችሁ። ታች ጋ አፍሪካ ታች አካባቢ የምትገኝ ግን ጥልብ ላይ ያለች ሀገር ደግሞ እስቲል የአፍሪካ ክፍል የሆነች ማዳጋስካር ማለት ነው አወቃችኋታ? ማፑ ላይ እንደምታዩት ማለት ነው። በዚች ሀገር አሁን አለመረጋጋት ላይ ያለች ሀገር ሁናለች። እጅግ በጣም ግጭትና እጅግ በጣም ተቃውሞ ያለባት ሀገር ሁናለች። በዚህ ሰዓት ማለት ነው ማዳጋስካር ስለዚህ ይሄ ግጭት በዚች ሀገር እንዴት ተፈጠረ? አሁን ምን ላይ ነው ያሉት? ምናምን የሚሉትን ዋና ዋና የሆኑትን ነገሮችን ልንገራችሁ። ይሄ ተቃውሞና ይሄ ግጭት በዚች በማዳጋስካር ሀገር የተፈጠረበት ምክንያት የሀገሪቷን ፕሬዚዳንት የሆኑትን በምስሉ ላይ የምታዩትን አንድሪ ራጆሊና የሚባለው ሰውዬ ከስልጣን እንዲለቅ ነው። አሁን በዚች ሀገር እየተፈጠረ ያለው ተቃውሞ ማለት ነው። ግን ነጭ ነው አይደለ? ማዳጋስካሮች ነጭ ውስጥ ናቸው። እስኪ ኮሜንት ላይ ንገሩት። ማለት ጥቁሮች ይመስሉ ነበር፣ ግን ደግሞ ግማሽ ለግማሽ ሳይሆን አይቀሩ መሰለኝ። ለማንኛውም ኮመንት ላይ ንገሩኝ። ለማንኛውም ወደ ዋናው ሀሳብ ስመለስ ይህ በምስሉ ላይ የምታዩት አንድሪ ራጁሊና ስልጣን እንዲለቁ ነው ህዝቡ እየጠየቀ የሚገኘው ማለት ነው። አሁን ፕሬዚዳንቱ የት እንዳለ አይታወቅም። ኖዌር ቱ ቢ ፋውንድ ይላል ፈረንጅ ሲያወራ ማለት ነው። ምን ማለት ነው? የትም ሊገኝ አልቻለም ማለት ነው። ልክ እንደዛው ይህው የማዳጋስካር ፕሬዚዳንት አንድሬ ራጆሪና የት እንደሆነ አልታወቀም፣ በዚህ ሰዓት ማለት ነው። ግን ቀደም ሲል አንድ ቪዲዮ ለቆ ነበረ እሱ ማለት ነው። ምን እያለ ነው በቪዲዮው ላይ የሚናገረው? ኩዋ ኑዛን በማዳጋስካር በሚገኙ ፖለቲከኞች እና ወታደሮች የግድያ ሙከራ አድርገውብኛል፣ የመግደል ሙከራ ደርሶብኛል። ግን አሁን ከዛ ምልጭ ደህንነቱ የተጠበቀ ቦታ ነው ይብሏል፣ ባስተላለፈው ቪዲዮ ማለት ነው። ግን ደግሞ አሁን የት እንደሚገኝ በቪዲዮ ላይ አልገለጸም። አሁን ላይ ግን አዳዲስ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ከማዳጋስካር በፈረንሳይ የጦር አውሮፕላን ከሀገሪቱ ለቆ መውጣቱን ነው መረጃዎች እያሳዩ የሚገኙት ማለት ነው። ቆይ እስኪ አሁን ይሄ ብጥብጥ እንዴት ጀመረ የሚለውን ነገር ልንገራችሁ። ይህ ሁሉ ግጭትና ብጥብጥ የጀመረው ሴፕቴምበር 25 ነው በፈረንጆቹ ማለት ነው። ይህ ማለት ከሀያ ቀን ገደማ አካባቢ በፊት ማለት ነው። ይህ ሁሉ ነገር የጀመረው ይህ ነገር የጀመሩት ደግሞ ራሳቸውን ጂ ዚ ብለው የሚጠሩ ወጣቶች ናቸው። እነዚህ ሰልፈኞቹ ማለት ናቸው። የጀመሩበት ምክንያት ደግሞ ቀለል ያለ አይነት ምክንያት ነበረ። ለምሳሌ በማብራትና በውሃ መቋረጥ ተማረው የነበሩ ወጣቶች ናቸው ሰልፉን የጀመሩት ማለት ነው። ከዛ በኋላ ላይ ግን የሰልፋቸው ምክንያት ከፍ ወዳለ ደረጃ አደረሰ። ይሄ ምንድነው? ጥያቄያቸው ከፍ አለ ማለት ነው። ማለትም መጀመሪያ የጀመሩት በውሃና በማብራት ምናምን ነበር ብያቸዋሉ። በኋላ ላይ ግን ጥያቄያቸውን ከፍ በማድረግ በሀገሪቱ የሚያደርገውን ሙስናንና በሀገሪቱ ያለ ከፍተኛ የኑሮ ውድነትን ተቃውሞ የተደረገ ሰልፍ አደረጉት፣ ከፍ አደረጉት ማለት ነው። አሁን ግን ይህ ሰልፍ ያለበት ሁኔታ ይሄ ብቻ አይደለም፣ ከፍ በወዳለ ደረጃም ደርሷል ማለት ነው። ከዛም በላይ ማለት ነው። ይህ የሆነበት ምክንያት በሀገሪቱ ካብሳት የሚባል የወታደር ቡድን አለ፣ ጦረኞች ማለት ነው። መሳሪያ ይታጠቁ ቡድኖች አሉ። እነዚህ ቡድኖች እነዚህን ሰልፈኞች ተቀላቅለዋል። አሁን እነዚህ መቀላቀላቸው ይህንን ሰልፍ ከፍተኛ ደረጃ ላይ እንዲደርስ አድርገውታል፣ ተቃውሞውን ማለት ነው። እና እነዚህ ወታደሮች የራሳቸውን መሪ መርጠዋል። እና ደግሞ የሀገሪቱን የቴሌቪዥን ጣቢያም ህንፃውን ሊቆጣጠሩ ሞክረው ነበረ ባሳለፍናቸው ቀናቶች ማለት ነው። ይህ ተቃውሞና ይህ ሰልፍ ከተጀመረ ጀምሮ ባሉ ሀያ ቀናቶች ውስጥ ሀያ ሁለት የሚሆኑ ሰዎች ህይወታቸው አልፏል፣ በዚህ ተቃውሞ ምክንያት ማለት ነው። ከዚያ በተጨማሪ በደርዘን የሚቆጠሩ ሰዎች ጉዳት ደርሶባቸዋል። አንድሪ ራጆኒና የሚባለው ፕሬዚዳንቱ ማለት ነው የማዳጋስካር ፕሬዚዳንት እንዴት ሆኑ መሰላችሁ? በጣም የሚገርም እንትራ አለው መንገድ አለ የመጣበት ምክንያት ማለት ነው። ቀደም ስላችሁ ካብሳት እያልኩ ስጠራችሁ ነበረ የወታደር ቡድን ያ ቡድን ነበረ በ2009 ዓመተ ምህረት አንድሪ ራጆሊናን ስልጣን እንዲይዝ ያደረጉት ማለት ነው። አሁን ተቃውሞ ከተቃዋሚዎቹ ሰልፍ የተሰለፉት የታጣቂ ቡድኖች ማለት ነው በ2009 ሀገሪቱን በመቆጣጠር አንድሪ ራጆሊና አሁን ፕሬዚዳንት እያልኩ የጠራሁላችሁን ፕሬዚዳንት የሀገሪቱ ፕሬዚዳንት አደረጉት፣ እነዛ ታጣቂዎቹ ማለት ነው። ከዛ በኋላ በ2009 ስልጣን ከያዘ በኋላ በ2018 በ203 ባሉ ምርጫዎች መልሶ ተመርጦ ነበረ። ስለዚህ ለ16 ለሚሆኑ ዓመታቶች የማዳጋስካር ፕሬዚዳንት ሆኖ ቆይቶ ነበረ ማለት ነው። ይህ ፕሬዚዳንት ማዳጋስካር በ1960 ከፈረንሳይ ነፃ ከወጣች ነፃነቷን ካወጀች በኋላ እጅግ በጣም ያልተረጋጋ ፖለቲካ ካላቸው ሀገራቶች መካከል አንደኛ አይቶናት። ከ1960 ጀምሮ ያ ማለት ወደ ሰባ ምናምን ዓመት የሚሆኑ ዓመታቶች ሀገሪቱ ምንም አይነት የተረጋጋ መንግስት የላትም ማለት ነው። ስለዚህ ምን ታስባላችሁ? አሁን በዚች ሀገር ያለው ተቃውሞ ከፍተኛ የሆነው ተቃውሞ ከ16 ዓመት በኋላ አዲስ የሆነ መንግስትን በዚች ሀገር ያመጣል ወይስ ምንድን ነው ያላችሁ ሀሳብ ኮመንት ላይ አሳውቁን እፈልገዋለሁ። እኛ ግን እንቀጥላለን። በጃፓን በ2023 ማለትም የዛሬ ሁለት ዓመት አራት ሰዎችን ስለትንና መሳሪያን ተጠቅመው የገደለ አንድ ወንጀለኛ የሞት ፍርድ ተፈርዶበት ይሄ የሰላሳ አራት ዓመት እድሜ ያለው ማሳኖሪ አውኬ የሚባለው ወንጀለኛ ተሰርቶ ወይም ጥፋተኛ ሆኖ የተገኘበት ወንጀል አራት ሰዎችን በመግደል ነው። ሁለት ሴቶችንና ሁለት ደግሞ ፖሊሶችን ማለት ነው። በአጠቃላይ አራት ሰዎችን ነው በመግደል ወንጀለኛ ሆኖ የተገኘው ማለት ነው። ይሄ ነገር የተፈጠረው ደግሞ በሴንትራል ጃፓን በምትገኘው ናካኖ በምትባል ከተማ ነው፣ ይሄ ወንጀል የሰራው ሰውዬ ማለት ነው። ፖሊስም እንደተናገረው እነዚህ መጀመሪያ ሁለቱን ሴቶችን በጩቤ በመጠቀም መግደሉን ነው የተናገረው። ከዛ ፖሊሶች ወደዛ ወንጀል ወደ ተሰራበት ቦታ በሚደርሱበት ጊዜ መሳሪያ አውጥቶ ሁለቱን ፖሊሶች ደግሞ መግደሉን ነው የተነገረው ማለት ነው። ጃፓን ለእንደዚህ አይነት ወንጀሎች እንግዳ ነች ማለት ነው። እንደዚህ አይነት ወንጀሎች ጃፓን ውስጥ ሰምታችሁ አታቁም፣ ሰምታችሁ ታውቃላችሁ? አታቁም። ጃፓን ውስጥ እንደዚህ አይነት ወንጀል ተሰምቶ አይታወቅም። እንደዚህ አይነት ተመሳሳይ ወንጀል እንኳን ጃፓን ውስጥ ለመጨረሻ ጊዜ የተሰራው ከሰላሳ አመት በፊት ነው። እንግዲህ ኢዩትስኪ ከሰላሳ አመት በፊት ነው። በሰላሳ አመት ውስጥ እንደዚህ አይነት ወንጀል ጃፓን ውስጥ ተሰርቶ አያታወቅም። ለዛ ነው ጃፓን ለእንደዚህ አይነት ወንጀሎች አዲስ ናት የምላችሁ ማለት ነው። የዚህ ወንጀለኛ የአውኪ ማለት ነው ጠበቆች ለፍርድ ቤት እንደተናገሩት እስኪት ዝርፊያ የሚባል በረምብዮ ይሁን እስኪት ዝርፊያ የሚባል ህመም እንዳለበት ነው የተናገሩት። ማለት ነው ይህ በሽታ ምን አይነት በሽታ መሰላችሁ? እንደዚህ አይነት በሽታ የተያዙ ሰዎች የሌለ ያልተፈጠረ ነገር ይታያቸዋል፣ የሌለ ነገር ደግሞ ይሰማቸዋል። እንደዚህ አይነት ምልክት እና ያለባቸው በዚህ በሽታ የሚያዙ ሰዎች ማለት ነው በጣም ከባድ የሆነ የአዕምሮ በሽታ ነው እና በዚህ በሽታ መያዙን ተከትሎ የሞት ፍርዱ ይነሳለትና በእድሜ ልክ እስራት ይቀየርለት ብሎ የነበረ ቢሆን ግን ደግሞ በዚህኛው ተቃራኒ ያሉት ጠበቆች ደግሞ የሰራው ወንጀል እና ወንጀሉ እጅግ በጣም አሰቃቂ በአሰቃቂ መንገድ የተፈጸመ ስለሆነ ምንም አይነት ምህረት አያስፈልግም፣ የሞት ፍርድ ይፈረድበት ብለው ተከራክረዋል። ፍርድ ቤትም የሞት ፍርድ ፈርዶበታል። አውኪን ይህን ወንጀል በሰራበት ቀን ያዩት አንዳንድ ሰዎች እንደተናገሩት ኮፊታ የአይን መነፀርና የፊት ማስክ አድርጎ እንደነበረ በዛን ቀን ተናግረዋል። ለምን ይህ ወንጀል እንደፈጸመ ግልጽ አይደለም እስካሁን አውኪ ወንጀሉን የመፈጸሙ ምክንያት ምን እንደሆነ እስካሁን ግልጽ አይደለም። ግን እንዳሉ አንዳንድ መረጃዎች ከሆነ እነዚህ ሁለት ሴቶች በመንገድ በሚያልፉበት ጊዜ ስለ እሱ መጥፎ ነገር እያወሩ እንደነበረና አውኪም በዛ በመናደዱ ምክንያት ነው እነሱ ላይ ጥቃት አድርጎ የገደላቸው የሚል ነው። ግን የተረጋገጠ ነገር አይደለም። አውኪም ይህ ወንጀል ከፈጸመ በኋላ ለ አስራ ሁለት ለሚሆኑ ተከታታይ ሰዓቶች በቤተሰቦቹ ቤት ተደብቆ የነበረ ቢሆንም ግን ደግሞ ወንጀሉ ከተፈጸመ ከ አስራ ሁለት ሰዓታት በኋላ እጁን ለፖሊስ ሰጥቷል። ጃፓን እጅግ በጣም ደህንነቷ እየተጠበቀ ሀገር ነች። በአለም ላይ ካሉ ደህንነታቸው ከተጠበቀ ሀገራቶች ወይም ሰላም ከሆኑ ሀገራቶች መካከል ጃፓን አንደኛ ይቱ ነች። ስለዚህ ወደ ጃፓን ለመሄድ አስባችሁ ግን ይህንን ዜና ሰምታችሁ እንዳትጠራጠሩ፣ ጃፓን ሂዱ። ጃፓን እጅግ በጣም ሰላም የሆነች ሀገር ነች። ግን ደግሞ አንዳንዴ እንደዚህ አይነት ነገር መፈጠሩም አይቀርም አይደለ?